እስራኤልና ኢራን በህዝብ ብዛት በኢኮኖሚና ወታደራዊ ኃይል ሲነጻጸሩ፣ እስራኤልና ኢራን በንጽጽር የእስራኤል ህዝብ ቁጥር 9.6 ሚሊዮን ሲሆን የኢራን ደግሞ 88.6 ሚሊዮን ነው። የእስራኤል አገራዊ ምርት በዶላር 525 ቢሊዮን ሲሆን የኢራን ደግሞ 413 ቢሊዮን ነው። እስራኤል አጠቃላይ ምርቷ በነፍስ ወከፍ በዶላር 54931 ሲሆን ኢራን ደግሞ 4669 ነው። የእስራኤል የመከላከያ በጀት በዓመት 19 ቢሊዮን ገደማ ሲሆን የኢራን ደግሞ 7.4 ቢሊዮን ነው። የእስራኤል የመከላከያ በጀት ከአጠቃላይ ምርት አንፃር 4 ፐርሰንት ሲሆን የኢራን ደግሞ 2 ፐርሰንት ነው። በእስራኤል ኢራን ጦርነት ተጨማሪ መረጃዎችን ይዘን መጥተናል።